የሞተች እጁ ማለት ነው እና ምንም ማጣሪያ፣ ምንም ነገር ምንም ሳይደረግላት ቶሎ ብሎ ሰዎቹ ሞቷን ክስ መስርተውባታል።

ዛሬ እንግዲህ መግቢያ ላይ የሰማችሁትን ሙሉ ቪዲዮውን ማሰማችሁ ይሆናል። የተፈጠረውን ነገር በጣም በሚያሳዝን ሁኔታ አንዲት እህታችን በጋዝ ምክንያት ህይወታችን ህይወቷ ህይወቷ አልፏል። ያው ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ እና ሊላሂ ወኢና ኢለህ ራጂኡን። አላህ ስብሓን ወተአላ ወጥቶ ከመቅረት ይጠብቀን። እሷንም አላህ ጀነተር ፍርዶስ የወፍቃት። ግን ደግሞ ከሷ ሞቷ በጣም መስማቱ በጣም ልብ ይሰብራል። ግን ደግሞ ከዛ እሷ ህይወቷ ካለፈ በኋላ አሰሪዎቿ የፈጠሩት ነገር ደግሞ እጅግ በጣም የሚያሳዝን ነገር ነው። ያው አስክሬኑ ላይ ክስ እንደመሰረቱ ነው የተሰማ እነሱ ላይ ክስ እንዳይመጣባቸው እንዴት ሞተች የሚለው ጥያቄ እንዳይቀርብባቸው፣ ቶሎ ብሎ አስክሬኑ ላይ ክስ እንደመሰረቱ ነው የተሰማው። ያንን ደግሞ ማሰማችሁ ይሆናል። እስቲ እናንተ ጋር ምን እንደደረሰ እንድታሳውቅ ነበር። እንደውም መጀመሪያ ልጅቷ የተቃጠለች ከኔ ጋር ነበር የተደወለው ሪፖርት። እዚህ አጭባን አካባቢ ከኦፊስ ነበረ የሄደችው እና ቁጥር ምናምን ተሰጥቶ የነበረ ኤምባሲ ኬዝ አመለከትኩኝ። ከዛ ሂዶ አይተዋት ነበረ እና ዘጠና አምስት ፐርሰንት ነበር አጠሏ የሚለው ሪፖርቱ ራሱ ማለት ነው። ኢቨን የለበሰችው ሂጃብ ልብሷ ራሱ ላይ ተቃጥሎ እንዳለቀ ምናምን ሪፖርቱ ፖሊሶች ስትን ያሉት መግባትም አይቻልም ነበረ። በርቀት ነበረ። ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበር የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ ራሱ እንትን ይል ነበረ፣ ሽታ አለው እና ምንድን ነው የሚለው መሰለሽ ሆነ ከጥንቃቄ ጉል ኬርለስ ኬርለስ ሆና ነው ምናም ብሎ ነው ራሱ የተጻፈው። ከይዙ አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ነው ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው፣ አስክሬኑ እንዲመጣልን ብለው እንትን ብለዋል። እና ያለው ነገር ይሄ ነው ያው ግን ይሳቃ አንድ ነገር ልንገራችሁ እሺ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው አብዛኛው አሰሪዎቻቸው ጋዙን ውጭ ነው የሚያደርጉት ማለት ይሄ ዋና ጋኑ አለ አይደለም ውጭ ከኪችኑ ውጭ ፀሐይ ቦታ ላይ ነው የሚያደርጉት ዋና ሙቀት ያለበት ቦታ ላይ ነው ከዋሹ ኮመንት ላይ ያ በርሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ። እያንዳንዱ ምግብ ቢያንስ ጋዙ በቀን ሀያ ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላልሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙን ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን ይሄውን አዲስ አንድ አይደለም አንድም አለች እዛው ፉጀራ እኔ ነ ሚጂ በአካል ያየኋት። እሷ እንደውም እሷ የእሷ ይሻላል፣ አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው እንደም ሪፈር የተጻፍላት እግሯ ተቆርጦ የተኛች አለች። እና እና ይ እንዴት አሁን እቺ ቤት ውስጥ ነው የፈነዳው ኪችን ውስጥ ማለት ነው። እና ሴትኛ የሚያስፈልገው ነገር እንደምታረግላት ቃል ገብታልናለች። በኛ በኩልም ኬስ ተከፍቷል እና የቤተሰቦቿ ውክልና እየተጠበቀን ያለው። ግን ጥያቄ አለኝ። እዚች የዱባይዋ ልጅ ላይ የከሰሱት የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስላል ነው። እንደዚህ አይነት ምንም እንትን ያመጣ ነገር የለም ማለት ያው፣ አንዳንድ የኢንሹራንስ ምናምን ስላለ ፖሊስ ነው ሪፖርቱን የከፈተው። ይመጣሉዋል፣ ፖሊሶች መጀመሪያ የሆነ ነገር ሀብቶን ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል? ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። እሱ መጀመሪያው ውክልና ቤተሰብ ሊኖራታል። ቤተሰብ ቤተሰብ ሙሉ ውክልና ይልካል። ከዛ የህይወት ኢንሹራንስ አለ። እሱ ግድ ነው። ልጃለች የሞተች ጁም ማለት ነው። እና ምንም ማጣሪያ፣ ምንም ነገር ምንም ሳይደረግላት ቶሎ ብሎ ሰዎቹ ሞታም ክስ መስርተውባታል። ሞታም ክስ መስርተውባታል። ስብሐንአላህ እና እነሱ ክስ የመሰረቱባት ምንድን ነው? ያው እነሱ ስህተት ስለሆነ ጋዙ የተረደ ሞታ ለሌሽ ክስ የመሰረትባት ጋዙን ከፍታው ነው እንትን ያለች ጋዙን ከፍቶ ሰው በራሷን ትንትላለች። እቺ ሶስት ቤት ሄዳ ኳግታ አግኝተው ምናምን ያመጣሱት ልጅ ናት አይደለ? ዓርብ ዕለት ነው። ጋሩ ሸንድባት ተማለት ና አሁን ቤተሰቦቿ ከመታን ሰላም አዲስ አበባ መጥቷል እና ይሄንን ነገር ነገርሻቸው ኮሚኒቲዎች አልነገርኳቸውም፣ ስልክም ያነሳልኝ ሳሪ ሳልሰኩ ኮሚኒቲዎች ናቸው እድል ማድረግ ያለባቸው፣ ማለት አልገባኝም። ሞታም ክስ ተመስርቶባታል ማለት ምን አልገባኝም። አሁን እንትን እንዳይጠየቅ እኮ ነው፣ ይሄ የምን ዘዴ መሰሽ? ፎዚ ካሳ ምናምን እንዳይጠየቅባት በራሷ ስህተት ነው የፈነዳው። እነሱ አይደሉም ይሄን ነው የሚወስኑት። ፖሊስ ኬዙን ይይዘው እና ከዛ በኋላ ፖሊስ በሰጠው ሪፖርት ነው ይሄ ነገር የሚወሰነው እንጂ እነሱ አይደሉም። ከፈቱ ኬዝ አልከፈቱ ኬዝ ኔቨር ማይንድ። ፖሊሶቹ ምን አሉ? በተከፈተው ኬዝ ላይ ምን አይነት ሪዛልት መጣ? ልጅቷ ከሳሽ ስለማይኬዟንስ ማን ልጅቷ አንደኛ ወገን የላትም ገባች። የኔ የሚባል ነገር ከጎኑ የለም። ሲጀመር ደግሞ ጋዙን በእንደዛር ነው የሚፈነዳው። ስንት ልጆች ነው ጋዝ ፈንድቶ የሞቱት? ይሄ ጋኑ ዋናው ውጪ ነው የሚሆነው ከቤቱ ውጪ ማለት ነው። ዋናው ይሄ የሚሰራበት እንትኑ ደግሞ እንትኑ ደግሞ ቤት ውስጥ ነው የሚሆነው። ያኛው ይሄ ፀሐዩ በጣም ሲያገኘው ማስተንፈሻ ሲያጣ ነው ልጆቹ ላይ የሚፈነዳው። ምክንያቱም በርሜን ዋና ጋኑን ፀሐዩ የቀጠቀጠው ስለሚሆን ይሄ ሙቀት አርለን በርሜን ሰው ያደርቃል። እንዴ መኪና እንኳን መስታወት ይሰነጥቃል። ለዛ ነው የኛ ደግሞ ይህን እንኳን ጥንቃቄ አድርጉ ሲባሉ ምንም ነገር ስለማይሉ ነው ይሉ ነገር የሚፈጠረው። እግዚአብሔር አምላክ አንቺ ሞትሽ መርጬ ለማልቀስ ያብቃኝ። ሱ ፋሻ ማለት ነው ውጭ ህበት ምን ነርሳት ሰጠሽ መሲ አይ አንዳንድ ቁሻሽ አሉ ገባሽ። እንዴ በቃ አለማንበብ መተው ኢግኖር እኮ ትልቅ መልስ ነው። ስለዚህ መሲ